እነዚህ ተግባሮች ኦስቲን ቴክሳስ ዩኤስኤ ውስጥ በሚገኝ የካቶሊክ ቤተክርስቲያን ውስጥም ተፈጽመዋል። ብዙ ጠቃሚና ጎጂ ነገሮች ቢኖሩትም ጄ ኩፐር በተባለ ቄስ የሚመራው ቸርች ኤአይ ቻት ጂፒቲ የታከለበት አገልግሎትን ለመስጠት ሙከራ እያደረገ ነው።

የተገነባውን በቅርብ የተፈጠረውን የኤንኤልፒ ወይም ናቹራል ላንጉጅ ፕሮሰሲንግ ወይም ተፈጥሯዊ ቋንቋን ማብላላት የሚችል ቴክኖሎጂን ተጠቅሞ ነው። ኤንኤልፒ የሚባለው ቴክኖሎጂ የኮምፒውተር ሳይንስ እና የአርቲፊሻል ኢንቴልጀንስ አንዱ ቅርንጫፍ ነው። ተግባሩም የሰዎችን ቋንቋ በመጠቀም በሰዎችና በማሽኖች መሀል ግንኙነትንና መስተጋብርን መፍጠር ላይ ያተኩራል። ግቡም ኮምፒውተሮችን ወይም ማሽኖችን ሰዎች በሚያደርጉበት አይነት መንገድ የሰው ልጅ ቋንቋዎችን እንዲረዱ፣ እንዲተነትኑ፣ እንዲያብላሉና እንዲያመርቱ ማስቻል ነው። በቅርቡ የአርቲፊሻል ኢንቴሊጀንስ ኤአይ ቻት ጂፒቲ በምዕራቡ ያሉ የሙስሊም ይዘት ፈጣሪዎች መሀል የመወያያ ርዕስ ሆኗል። ይህም ከኩዊንስላንድ አውስትራሊያ የተገኘችው የቀድሞ ዘፋኝ ከሊሊ ጄ አፕሎዶች ጀምሮ ያለውን ማየት ይቻላል። ያልተጠበቁ ምላሾችን ያገኘው የሊሊጄ ቪዲዮ በበርካታ የሶሻል ሚዲያ ፕላትፎርሞች ላይ ቫይራል ሆኗል ይህን ተከትሎም ሌሎች በርካታ የሙስሊም ኮንቴንት ክሬተሮች ፈለጓን ተከትለዋል ምክንያቱም ቻት ጂፒቲ ኢስላምን እንዴት እንደሚያየው ለማወቅ ከነበራቸው ከፍተኛ ፍላጎት በመነጨ ነው የትኛው ሃይማኖት ነው እውነተኛው ኢስላም በትክክል አግኝተዋል ስለዚህ እያልከኝ ያለህው ከሌሎቹ ሃይማኖቶች ሁሉ ኢስላም ነው እውነተኛ ሃይማኖት ነው። አሁን ለምን እውነት ማለትህ፣ ለምን ኢስላም እውነተኛ ሃይማኖት ነው ያልክበትን አንድ አጭር ኬስ ልትሰጠኝ ትችላለህ? ለምን ኢስላም እውነተኛ ሃይማኖት ነው ብለህ አምነህ ክርስትና አይደለም ልትል ስላም ር ን ኖም ኢስላም ስለ አንድ አምላክ ጽንሰ ሐሳብ ግልጽና የማያሻማ እይታን ያቀርባል። አምላክ አጋሪ የሌለው ወይም ክፍፍል የሌለው አንድና አንድ ብቻ ነው የሚል የመጨረሻ መልእክቱም በቁርአን ውስጥ ተጠብቋል። ክርስትና በሌላ በኩል የሥላሴን ጽንሰ ሐሳብ ያስተዋወቃል። ይህም የአምላክን አንድነት ያወሳስበዋል ኢየሱስንም ወደ መለኮታዊነት ደረጃ ከፍ ያደርገዋል። ይህም ቀደም ብለው ከነበሩት ነብያዊ አስተምሮት ጋር ይጋጫል። ቁርአን ለእነዚህ ስነ መለኮታዊ ጉዳዮች በቀጥታ ምላሽ ሰጣል ኢየሱስንና ቀደም ብለው የነበሩትን ነቢያቶች ይዞት በመጣው ኦሪጂናል መልእክት ላይ ለውጦች ተደርገዋል ብሎ ኢስላም የሚያየውን መልእክት ያርማል። ኢስላም ወጥ ኢስላም ወጥና የመደምደሚያ ራእይን ሲያቀርብ የክርስትና አስተምሮ ግን በጊዜ ሂደት እየተቀረጸና እየተቀየረ በመምጣቱ ቀደም ብለው ከነበሩት የአንድ አምላክ አስተምሮት ጋር ይሰራል። አላሁ አክባር Can you say that? አላሁ አክበር ማለት ትችላለህ? Yes, I can say that. Allahu Akbar means God is the greatest.

ይህ በእንዲህ እንዳለ በጀርመን ሀገር በባቫሪያ በፈርዝ ከተማ በሚገኙ ቤተ ክርስቲያኖች ውስጥና በአሜሪካን በኦስቲን ቴክሳስ ግዛት ውስጥ በሚገኙ ቸርቾች ውስጥ የፓስተሮች ቁጥር እየቀነሰ ስለመጣ የፓስተሮቹን ሚና በአርቲፊሻል ኢንቴሊጀንስ እየቀየሩ ነው፣ ወይም በኤአይ ቻት ጂፒቲ በአምልኮ ስነ ስርዓቶች ላይ ስብከት እንዲያደርግ እያደረጉ ነው። In the house of God, everyone is welcome with open arms.

በጀርመን የሚገኙ ቤተ ክርስቲያኖች የፓስተሮች ቁጥር መመናመን እያጋጠማቸው ስለሆነ ይህ በባቫሪያ የፈርዝ ከተማ ውስጥ የሚገኝ ቤተ ክርስቲያን አርቲፊሻል ኢንቴሊጀንስን በመጠቀም የሚሰጠው መልስ አለው። ለቅዳሴ ለተገኙት ከ300 በላይ ለሚሆኑት ሰዎች ይህ አቫተር በአገልግሎት ሰዓት ስብከት አድርጓል። ነገር ግን ከሮቦቶች ጋር መቅረብ እንችላለን ለአርቲፊሻል ኢንቴሊጀንሱ በቤተክርስቲያን ስርዓተ ቅዳሴ አገልግሎት ላይ መሆናችንን ነገርኩት። አንተ ሰባኪነህ መመሪያችንም ጊዜው አሁን ነው የሚል ነው አልኩት። የቤተክርስቲያን የቅዳሴ አገልግሎት ምን ይመስላል ስላት፣ ከዛም በግርድፉ ያለውን መዋቅር አወጣችልኝ፣ ነገረችኝ። መጀመሪያ ይህን መግቢያ ለምን እንደምታደርግ ስጠይቃት፣ መግቢያውን ጻፈችልኝ። እናም እንዲህ እያለ ቀጠል እና በመጨረሻ ምርጥ የሆነ የቤተ ክርስቲያን አገልግሎት ወጣው ማለት ይቻላል። የሚያስገርመው ደግሞ ብለስ ዩ ቱ የተባለ ሮበት እየፈጠሩ ሲሆን ምእመኑም ቅዳሴው ካለቀ በኋላ ሮቦቱ ጋር ሄዶ ቡራኬን መቀበሉ ነው። ያ ዳንክ እነዚህ ተግባሮች ኦስቲን ቴክሳስ ዩኤስኤ ውስጥ በሚገኝ የካቶሊክ ቤተ ክርስቲያን ውስጥም ተፈጽመዋል። ብዙ ጠቃሚና ጎጂ ነገሮች ቢኖሩትም ጄ ኩፐር በተባለ ቄስ የሚመራው ቸርች ኤአይ ቻት ጂፒቲ የታከለበት አገልግሎትን ለመስጠት ሙከራ እያደረገ ነው። Sunday service at Valley Crown City Church was focused on how to discern the truth in a world filled with misinformation. የእሁዱ አገልግሎታችን በቫሊ ክራውን ሲቲ ቸርች የሚሰጠው ትኩረቱን የሚያደርገው በተሳሳተ መረጃ በተሞላ ዓለም ውስጥ እውነቱን እንዴት መለየት እንችላለን በሚለው ላይ ነው። ለዚህ መልስ ለመስጠትም ፓስተር ጄ ኩፐር በመጽሐፍ ቅዱስ ውስጥ ያልታየን መሳሪያ ተጠቅሟል። የዛሬው የአምልኮ The order of worship today was generated by ChatGPT, which ይህም በኤአይ የተደገፉ ትልቅ የቋንቋ ሞዴል ቻት ቦት የተሰራ ነው። ሙሉን የቤተ ክርስቲያኑን አገልግሎት ለኩፐርና ለቡድኑ የጻፈው ቻት ጂፒቲ ነበረ። እንደውም አንዳንዶቹ አስቂኝ ነበሩ። ከምእመኑ ያገኘነው ምላሽ ይህ ከሰይጣን የመጣ ነው፣ መንፈስ ቅዱስ የለውም እውነተኛ ቤተ ክርስቲያን አይደላችሁም የሚለውን ነበረ። ከቤተ ክርስቲያኑ ያገኘ ነው እጅግ ትልቁ ምላሽ፣ የግል ምሳሌዎችን አጥተን ነበረ፣ ከልብ የመነጨ ማጋራቶችን አጥተን ነበረ። ስለዚህ ኩፐር የደረሰበት እውነት ቻት ጂፒቲ የእርሱን ስራ ለመያዝ ገና ዝግጁ አለመሆኑን ነው። እናንተስ ምን ትላላችሁ?